ሰላም ጤና ይስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን። ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችን ቆዩ። በቅድሚያም ርዕሶቹን ነው። አቶ አገኘሁ ተሻገር ህይወት አደጋ ውስጥ እንደሆነ ተገለጠ። ጠቅላይ ሚኒስትሩ ግን ለቁስል ውጭ ሀገር መሄድ አይቻልም አሉ። በሺዎች የሚቆጠሩ የትግራይ ወጣቶችም በአደገኛ ሁኔታ መሰደዳቸው ተወቀ። የህወሓት ፕሬዝዳንት ከኤርትራ ጋር እሰራለሁ አሉ። የሃይማኖት አባቶች ህይወት በጨካኞች ተቀጠፈ። አሜሪካም የተኩስ አቁም ስምምነቱን አሁን በቅርብ ይካሄዳል አለች። ወደ ዝርዝሩ እንሄዳለን። አብራችሁን ቆየው። ዘውዱ ሾው ሰብስክራይብ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾው የአቶ አገኘሁ ተሻገር ጤንነት ከፍተኛ አደጋ ውስጥ መግባቱ ተገለጸ። አቶ አገኘሁ ተሻገር ሆስፒታል ሕክምና እየተደረገላቸው ቢሆንም አደጋው ከባድ እንደሆነ ነው እየተገለጸ የሚገኘው። በአሁኑ ሰዓት የህክምና ባለሙያዎቹም በሀገር ውስጥ ሕክምና በመስጠት ችግሩን መቅረፍ የማይቻል እንደሆነ ቢገለጹ ቢሆንም ይሁን እንጂ በጠቅላይ ሚኒስትር አብይ አህመድ በኩል ለቁስል ተብሎ ወደ ውጭ መሄድ አይቻልም ብለው እግድ እንደጣሉባቸው እየተገለጸ ነው የሚገኘው እንደ መረጃ ምንጮቻችን ከሆነ አቶ አገኘሁ ተሻገር ጤንነት በጣም አስጊ ደረጃ መድረሱ ነው እየተገለጸ የሚገኘው። በጎርጎራ ጉዳት የደረሰባቸው አቶ አገኘሁ ተሻገር ሆስፒታል ገብተው ህክምና ሲደረግላቸው ቢቆዩም አደጋው ከፍተኛ በመሆኑ ወደ ውጭ ሀገር ሄደው ሊታከሙ መሆኑ የተገለጸ ቢሆንም እስካሁን ግን ከጠቅላይ ሚኒስትሩ አዎንታን አልተሰጣቸውም። አቶ አገኘሁ ተሻገር ዛሬ የፌዴሬሽን ምክር ቤት እየተደረገ ባለው ስብሰባም ላይ አለመገኘታቸው ነው የታወቁት። ከጎርጎራ ከተመለሱ ጀምሮ እስካሁን እንደ ቤተሰቦቻቸው መረጃ ከሆነ በህክምና ላይ እንደሚገኙ ነው የ የታወቀው በመንግስት በኩል ከዚህ ቀደም ምንም አይነት ችግር አልደረሰም፣ በአይሮፕላኑ ላይም ጉዳት የደረሰባት ማንም ሰው የለም የሚል የተሳሳተ መረጃ የሚሰጥ ቢሆንም ይሁን እንጂ የኢዚያ የካሜራ ባለሙያ ህይወቱ ማለፉ፣ ሌሎችም ከፍተኛ ጉዳት የደረሰባቸው መሆኑን አሁን መረጃዎች እየወጡ ይቀኛሉ። የዝቋላ መናንያን ጭፍጨፋ መላ ኢትዮጵያንን በሞት ጥላ ውስጥ እንዳለ ጉልህ ማሳያ ነው አለ ፓርቲው በእሁድ ለታ በዚህ ቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በረሃ አካባቢ ዘግተው ከሰው ፍጹም ተገልለው የነበሩ መናንያንም መገደላቸውን እና ቁጥራቸው በሁል የማይታወቅ ደግሞ ታፍነው እንደተወሰዱ ለመረዳት ተችሏል። በገዳሙ በዚህ ቀደምም መሰል ጭፍጨፋዎች በየቀኑ ሊባል በሚችል ሁኔታ ማስፈራሪያ የሚካሄድባቸው መሆኑም ይታወቃል ይላል ፓርቲው። ከሰው ተገልለው በበረሃ ያሉ መናፍ መናንያን ያለ ርራይ ከተጨፈጨፉም በኋላ ኢትዮጵያን በሞት ጥላ ስርነን ቢባልም ከእውነት እየራቀ አይሆንም ሲል ነው ፓርቲው። በተለይም በሃይማኖት አባቶች አብነት ተማሪዎች እና ገዳሚያን ላይ በተለይም ትኩረት ማዋከብ ብሎም ጭፍጨፋ የሚደረገውን በትርክት በመጣ ሃይማኖት ጠልነት አለፍ ሲል ኢትዮጵያውያን እንደ ሀገር በመመሰረት ላይ ያለውን ትግል አሁን እያደናቀፈው ይገኛል ሲሉ ነው የገለጹት። በተለይም በድሮኖች በመበጣጠስና በፍርስራሾች አዲስ ጎጆች ለመቀለስ የሚደረገው ጥርፊ አካል አድርገን እንቆጥረዋለን ያለው ፓርቲው በዚሁ ገዳይ በተለይም በየገዳማቱም አካባቢ የሚደረገውን ግድያ ተደጋጋሚ ድረሱልኝ ጥሪ ቢቀርብም ባልሰማ ባላየ የሚያልፉት አለፈ ሲልም እልቂት ለማድበስበስ የሚሰሩ የኦሮሞ ክልል መንግስት ፌዴራል መንግስት ከተጠያቂነት እንደማያመልጡ ለማሳወቅ እንወዳለን ሲል ነው ፓርቲው ያሳወቀው። ነር ፓርቲ እንደገለጸው ከሆነ ፓርቲያችን የመናንያንን ጭፍጨፋ በጽኑ እያወገዝን የሚሰማውን ጥልቀት ሀዘን ይገልጻል ብለዋል። ተፍነው የተወሰዱትንም ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን። ፈጣሪ አገራችን ኢትዮጵያን፣ ህዝቧን ይጠበቅ ሲል ነው መግለጫውን ያወጣው። ይህ በእንዲህ እንዳለም በተደጋጋሚ ጊዜያቶች በተለይም በሃይማኖት አባቶች ላይ እየተወሰደ ያለውን ጀመቀጠሉን የተገለጸው በ እገታ ወይም እስር ተፈጽሞባቸዋል። በርካቶቹም ሊቀ ትጉሃን ደረጀ ነጋሽ ዘውድዬ ከሰዓት በኋላ በትላንትናው ዕለት ከግል ቢሮዋቸው ወጥተው ወደ ተሽከርካሪዎች ሲያመሩ ነው ለጥያቄ እንፈልጎታለን ተብለው ደህንነትን ባሉ አካላቶች መወሰዳቸውን ከቤተሰቦቻቸው ከስራ ባልደረቦቻቸው መሰባቱን መረጃ ምንጮች ያ ያረጋገጡትም በአሁኑ ሰዓት መምህር ደረጀ ነጋሽ አሁን ያሉበት ፖሊስ ጣቢያ ለማወቅ አለመቻሉን የመረጃ ምንጮቹ አክለው ገልጸዋል። በተደጋጋሚ ጊዜ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የእስልምና ሆነ ሌሎችን የእምነት ተቋሞች ላይ እያደረሰ ያለው ግፍ አሁን መቀጠሉ ነው እየተገለጸ የሚገኘው ትግራይ በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ሲሉ የህወሓቱ ፕሬዚዳንት ተናገሩም። ተመሳሳይ ግንኙነት ከሌሎች ጎረቤት ህዝቦች ጋር እንዲኖረንም እጥራለሁ ነው ያሉትም። በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱም በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ናቸው የገለጹት። ዶክተር ደብረ ጽዮን በስራ ግንኙነት ከሌሎችም ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ሲሉ ነው የገለጹት። የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል እንደገለጹት ከሆነ የክልሉ ሰማታት ለሰላሳ ሰባተኛ ጊዜ ለማሰብ በሀውዜን ከተማ በተካሄደ ሄደው ስነ ስርዓት ላይ ባስተላልፉት ሀሳብንንን የገለጹት አዲስ አበባ በአዲስ አበባን ጨምሮ በሀገሪቱ አንዳንድ አካባቢዎች ላይ የኤሌክትሪክ ኃይል መቋረጡ ተገለጸ። በዋና ኤሌክትሪክ መስመር ወይም ግሪን ላይ ባጋጠሙት ቴክኒክ ብልሽት ምክንያት የአዲስ አበባን ጨምሮ በሀገሪቱ አንዳንድ አካባቢዎች ኤሌክትሪክ ኃይል መቋረጡን ነው የኢትዮጵያ ኤሌክትሪክ አገልግሎት ያሳወቀው። ችግሮቹ አሁን ትንሽ እየበዙ እንደሆነ ነው የታወቀው ብለዋል። የተቋረጠውን ኃይል አቅርቦትም የኢትዮጵያን ኤሌክትሪክ ኃይል ለመመለስ ከፍተኛ ጥረት እያደረገ መሆኑን የተገለጸ ሲሆን ደንበኞች በትዕግስት እንዲጠባበቁም እንዲሁ አሳውቋል። በትግራይ በሁለት ዓመት ውስጥ ብቻ ሃምሳ ስድስት ሺህ ወጣቶች በአደገኛ መንገድ መሰደዳቸው ተገለጠ። በሁለት ዓመት ውስጥ ነው ሃምሳ ስድስት ሺህ ወጣቶች ከትግራይ በህገወጥ አደገኛ መንገድ መሰደዳቸውን የትግራይ ክልል የወጣቶችና ስፖርት ጉዳይ ቢሮ ያሳወቀው። በክልሉ ያለውን ያልተረጋጋ ፖለቲካዊ ሁኔታና ስርዓትነት ለወጣቶች ስደት መበራከት ምክንያት መሆኑን የተገለጸ ሲሆን እነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑ ነው የተገለጸው። በጣም አደገኛ በሆነ ጉዞ ነው የሚሰደዱት ህይወታቸውን ያጡትም በርካቶች ናቸው ተብሏል። የትግራይ ወጣቶች ቢሮ ኃላፊ የሆኑት አቶ አዱሽ ስባጋድ በተለያዩ ችግሮች እና ስጋቶች ምክንያት በርካታ ወጣቶች በትግራይ መኖሪያ ፍላጎት የላቸውም ሲሉ ገልጸዋል። አቶ አዱሽ እንደገለጹት ከሆነ ከሃምሳ ስድስት ወረዳዎች የተገኘ መረጃ እንደሚያመለከተው ሃምሳ ስድስት ሺህ ወጣቶች በክልሉ ተሰደው መውጣታቸውን ነው የገለጹት። ችግሩ አሁንም እየከፋ ያለ መሆኑን አክለው ተናግረዋል። የፋኖ ዜና የድል ዜና ብለውታል። የአማራ ፋኖ ብሔራዊ ኃይል ዋለው ቀጠና ልጅ እያስኮር የጎፍ ክፍለ ጦር ታላቅ ጀብዱ መፈጸሙም ነው የተገለጸው። የአማራ ህዝብ ለማጥፋት አቅዶ እየሰራ ያለውን ራሱን ጥምር ጦር ብሎ የሚጠራውን ስብስብ በደቡብ ወሎ ዞን ወረኢሉ ወረዳ ቁሉቢ ከተማ ህዝብን ሲያሸብር፣ ሲዘርፍ፣ ሲያንገላታ የቆየ ቢሆንም በየጎፋ ክፍለ ጦር ወታደር አዛዥ በኮማንድ ጌታቸው ማሩና የመረጃ ደህንነት አካላት የተቀናጀ ስራ እጅ ካፍ የሚያስጨብጥ ኦፕሬሽን ተሰርቷል፣ ድሎችም ተጎናጽፈናል ብለዋል። ክፍለ ጦሩ በተለይም ከ12 ሰዓት ወደ ጠላት ምሽግ ተሰብስቦ በመጠጋት ለሰዓታት በተደረገው ከባድ ውጊያ ነው የወራይሉ ወረዳ ሚሊሻ ጠርናፊ የነበረውን ሰለሞን ሲደመስስ፣ ሌሎች በርካታ የስርዓቱ ቅጥረኞችን ቁስለኛ ሲሆኑ፣ የተረፉት የፋኖን ምት መቋቋም ሲያክታቸው ወደ ጉጉፍቱ ከተማ መፈርጠጣቸው ታውቋል። በመሆኑም ቁልቢን ከተማን ያለምንም መስዋዕትነት በፋኖ ቁጥጥር ስር መግባቷ ነው የተገለጠው አሁንም ተጠናክሮ የቀጠለ ሲሆን ስርዓቱን እየጣሰ የአበራ ክፍያቸው የሆነውን የአማራን ህዝብ ለማጥፋት ያስቀመጣቸው ሆዳደር አድማብተናና ሌሎችም ኃይሎች በማምጣት ከደሴ የቁልቢን ተመቶ የነበረውን መከላከያና ሚሊሻን ለማገዝ ቢሞክርም እንደ ተርብ የሚናደፉት የጎፍ ክፍለ ጦር ሰበርና መብረቅ ሻለቃዎች ወደ ቁልቢ ከተማ ስበው በማስገባት ሲቀጠቀጡት ሲቋቆዩ በኋላ ቁስለኛ እንኳን ሳስር በስር ስጋት መፈርጠጡ ነው የተገለጸው። ወዲያውም አሁንም ተጠናክሮ ይቀጥላል፣ የምናደርጋቸው ትግሎች አይቋረጡም ሲሉ ነው የገለጹት። ይህ ትግል በጎንደርም በጎጃምም በሸዋም እንደዛው ተጠናክሮ የቀጠለ መሆኑ ነው እየተገለጸ ያለው። እንደ መረጃ ምንጮቻችን ከሌላ ወንድ ጋር ጮኛ ትጀምረሻል የሚል የገዛ ጮኛውን በጩቤ ወቅቱ የገደለው ግለሰብ በስርዓት ተቀጣ። በኮንሶ ዘናው ከነ ወረዳ ፋሽ ቀበሌ ልዩ ስሙ ከቶላ ወንዝ ተብሎ በሚጠራው አካባቢ ነው የወንጀል ድርጊቱን የፈጸመው። ግለሰቡ ሹቦ ክሮሞ የተባለው ግለሰብ የገዛ እጮኛ የሆነችውን መምህርት ተዋበጭ ክርስቲያን የተባለችውን እንስት ነው ከሌላ ወንድ ጋር እጮኝነት ጅምርሻል በሚል ጥርጣሬ በአሰቃቂ ሁኔታ በጩቤ ገሎ የገደላት። ፖሊስም ጉዳዩን በተከሳሹ ላይ ምርመራ በመዝገብ በማጣራት ለኮንሶ ዞን ፍርድ ቤት መምሪያ ላካ ሲሆን የምርመራ መዝገቡም የደረሰው የኮንሶ አቃቤ ህግ ዳግም በተከሳሹ ላይ ክስ መስርቶ ለኮንሶ ዞን ከፍተኛ ፍርድ ቤት ልኮታል። ጉዳዩን ተከሳሽም ወንጀሉን የፈጽመው ማለዳ ሰው በደንብ በማይንቀሳቀስበት ብሎም በአሳቻ ሳ ስፍራ በመሆኑ የወንጀሉ አፈጻጸም አሰቃቂ ከመሆኑ ምክንያት ቅጣቱ እንዲከበደበት ነው የተገለጸው። የከፍተኛ ፍርድ ቤትም የተገኙት መረጃዎች እንደሚያመላክቱ በቅርቡ ተጨማሪ ውሳኔዎች እንደሚሰጥ ነው የተገለጸው ነው። ሀራር በምስራቅ ሐረርጌ የተዘረፈው የነበሩት ከአስር ሚሊዮን ብር በላይ የሚወጡ የመጠጥ ውሃ ማስተላለፊያ ቱቦች በፖሊስ መገኘታቸው ተነገረ። በግራዋ ወረዳ ነው። የግራዋ ወረዳ አስተዳደር ውሃ ማዕድንና ኢነርጂ ንብረት የሆነው አስር ሚሊዮን ብር የሚያወጡ እና በተለያዩ ግለሰቦች የተዘረፉ የመጠጥ ውሃ ማስተላለፊያ ቱቦች በቁጥጥር ስር በመዋል ለመንግስት ገቢ ማስመለሱን የግራዋ ወረዳ አቃቢ ጽፈት ቤት ገልጠዋል። ንብረቱ የግራዋ ወረዳ ውሃ ማዕድን፣ ኤነርጂ ጽህፈት ቤት የሆኑት እና ለገጠር ቀበሌዎች ንጹህ መጠጥ ውሃ ለማድረስ የተዘጋጀው ቅደላይ መሰረት ነው። የተከማቹትን እነዚህን ንብረቶች ሲዘርፉ የቁጥጥር ስር የዋሉ መሆኑ የተገለጠው የስምንተኛ መልቀቂያ ፈተና የማለፊያ ውጤት ከ50 በመቶ እንዲሆን ተወሰነ። የከተማ አቀፍ ፈተናዎች ውጤትም ከሰዓት ይፋ ይደረጋል ተብሏል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በአጠቃላይ ካውንስል አባላቶች የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና ማለፊያ ውጤቱ 50 በመቶ እንዲሆን ነው ውሳኔ የተላለፈው። የቢሮ ኃላፊው ዶክተር ዘላል ሙላቱ በከተማ አስተዳደሩ የስምንተኛ ክፍል መልቀቂያ ፈተና ውጤት በየአመቱ ማሻሻሉን እያሳየ መሆኑን ገልጸው ዘንድሮም በአምናው የተሻለ ውጤት ለመመዝገብ መቻሉን ነው ያስረዱት። በዚህም መሰረት የተፈታኞች ውጤት ይፋ እንደሚደረግ ማሳውቀዋል። በቀጣይ አንድ ቀናት የስድስተኛ ክፍል መልቀቂያ ውጤት ይፋ እንደሚደረግ ነው ያመላከቱት። የስምንተኛ ክፍል ከተማ አቀፍ ፈተና ሰኔ ሦስትና አራት 2017 ሆነ በከተማ አስተዳደሩ በሚገኙ 194 የመፈተኛ ጠባች መሰጠቱ የሚታወስ ሲሆን 7255 ተማሪዎች የመልቀቂያ ፈተና መውሰዳቸውም ነው የተገለጸው። እጅግ ጥንክር ያለ ስራዎች እየተሰሩ እንዳለም አክሎ ገልጿል። ወደ ውጭ ዜና በአገር ላይ ጥቃት ሲፈጽም ዝም ብሎ መመልከት አይቻልም ማለች ኢራን። የኢራን የመንግስት መገናኛ ብዙኃን ኢራንን በአሜሪካ ለተፈጸሙባት ጥቃቶች ኃይል ለድል የሚያበቃት ምላሽ መስጠት መጀመሯን ነው የተገለጸው። በመንግስት የሚመራው ታስኒም የዜና ማሰራጫ እንዳለው ከሆነ የኢራን አቤት የጥበቃ በኳታርና በኢራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳይል ጥቃት መክፈቷም ታውቋል። በአገር ላይ ጥቃት ሲፈጽም ዝም ብሎ መመልከት አይቻልም ነው ያለው አቤት ዘቦ። ጨምሮም በጥቃቱ ኢራን ዋይት ሀውሷ እና ለሀገሮቿ አስተላለፈችው መልእክት ግልጽ ነው ሲል ማሳውቋል። ኢራን በሉዓላዊነቷ በግዛቷና በአንድነቷ በደህንነቷ ላይ የተፈጸመባትን ጥቃት በምንም አይነት ሁኔታ ዝም ብላ እንደማትመለከት ነው የገለጹት። እርምጃችንን አጠናክረን እንወስዳለን፣ በምንም ጉዳይ ቢሆን ወደኋላ አንመለስም ሲሉ ነው የገለጹት። ይህ የአሜሪካን የጦር ሰፈር አልአድን የሚባሉ ሲሆን ከዶሃ አቅራቢያ የሚገኝ እንደሆነ ነው የተገለጸው። ይህ የጦር ሰፈር ወደ ስምንት ሺህ የሚጠጉ የአሜሪካን ወታደሮች የሰፈሩበት እንደሆነ ለማወቅ ተችሏል። በመካከለኛው ምስራቅ የሚገኘውን የአሜሪካን ጦር ሰፈር ማዕከላዊ የአየር ኃይል ዋና ክፍል አዛዥ መሆኑ ይታወቃል። አቡነ ሀ በሚል መጠሪያ የሚታወቀው በዚህ ጦር ሰፈር ውስጥ የብሪታን ወታደሮች እየተፈራረቁ ለአገልግሎት እንደሚቆይም ነው የተገለጠው። በባህረ ሰላጤው አካባቢ ረጅሙን አውሮፕላን መደርደሪያ ሜዳ የጦር ሰፈር በአሁኑ ወቅት የአሜሪካን በኢራቅ ውስጥ ለምታካሄድ ወታደራዊ ተክሎ ዋና ማዘዣ አቅርቦትም እንደሆነ ነው የተገለጠው። ታዲያ ይህ እንዲህ እንዳለ በተለይም አሜሪካ ፕሬዚዳንት ትራምፕ አሁን ለተኩስ አቁም ስምምነት ደርሰዋል ሲሉ መግለጫቸውን ሰጥተዋል። ለተኩስ ስምምነቱ እንኳን ደስ አላቸውም ሲሉ ነው የገለጹት። ትራምፕ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የኢራን ተኩስ አቁም ስምምነት ለማድረግ መስማማታቸውን በስ የተስር ገጻቸው ላይ ነው ያሳወቁትም። የተኩስ አቁሙ ስምምነት በሚቀጥሉ ሰዓት ተግባራዊ እንደሚሆኑ ትራምፕ የገለጹ ሲሆን ኢራንና እስራኤል አሁን የያዙትን ትልኮ ካጠናቀቁ በኋላ ወደ ስምምነት ይመጣሉ ሲሉ ነው አክለው የተናገሩት። የ12 ቀኑ ጦርነት ማብቃቱ ይበሰራል ሲሉም ዶናልድ ትራምፕ እንደዚሁ አክለው ተናግረዋል። ይሁን እንጂ ይህንን በተመለከተ በእስራኤል መከላከያ ሚኒስትር ዩናይትድስ አቋሙን በተለይም መስማማቷን የገለጸች ቢሆንም ግን በኢራን በኩል አሁን ከፍተኛ ስምምነት አለመደረጉና ህጉን መጣሷንም እየተገለጸ ነው የሚገኘው። ድንበሩን ጥሰዋለች፣ አሁንም ተመልሳ ድብደባ ፈጽማለች ነው የተባለው። እስራኤል መከላከያ ሚኒስትር ኢራን የተኩስ አቁም በመጣሷ ለፈጸመችው ከፍተኛ ጥቃት ከባድ ምላሽ እሰጣለሁ ሲልም ነው ያስጠነቅቀው። ይህ የማይፈጸም ከሆነ ከፍተኛ አደጋ ውስጥ ትገባለች ይላል ሲል አሳውቋል። ክብሯን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎችን እነዚህን ይመስሉ ነበረ። በቀጣይ ዘገባዎቻችን እንገናኛለን። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾው